አሰላሙ አሌይኩም ወረህመቱላህ ወበረካቱ ድና የተከበራችሁ ቻናሌ ተከታታዮች እንደትናችሁ? ደህና ናቸው። ከኔ ጋ አልሐምዱሊላህ ሁሉ ሰላም ሁሉ መልካም ነው። እናንተ እንደት ናችሁ? ሁሉ ሰላም ሁሉ መልካም። እንዲሁም ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ ያደርጋችሁ ቤተሰብ ሆኑ፣ ሰብስክራይብ ያደረጋችሁ ደግሞ ላይክ ሸር እያደርጋችሁ ቪዲዮን እስከ መጨረሻው ተከታተሉ። ዛሬ በተለየ ቪዲዮ መጥቻላችኋለሁ። መርሳፓ ገትዬ ገበያ ማዕከል ምን ይመስላል እንዴት ነው የሚለውን ዛሬ ቪዲዮ ሰርችላችኋለሁ። ያው እንደምትመለከቱት ማለት ነው። እስከ መጨረሻው ቪዲዮን ተከታተሉት። እንዲሁም ሰብስክራይብ ያደርጋችሁ ቤተሰብ ሰብስክራይብ ያደርጋችሁ ቻናሌን ወደ ሁለት ሺህ እንድታስገቡት ብዬ ጠይቃችኋለሁ። ኢንሻአላህ እና ወዶች ዛሬ እንግዲህ እንደምትመለከቱት ሽፎን ይሄ እንደምታዩት ሽፎን ነው። ሽፎን በጣም የሚያማምሩ ሽፎኖች አሉ። ማዘዝ ከፈለጋችሁ ስልክ ቁጥሬን አስቀምጥላችኋለሁ ማዘዝ ትችላላችሁ። ወይም በአማናነት አድርስላችኋለሁ እንድማሰራላችኋለሁ ማለት ነው። እና ውዶች እንደምትመለከቱት ነው ይሄ ገበያ ማዕከሉ፣ በጣም ደስ የሚል ሁኔታ ያለበት አሁን ያለንበት እዚህ ገበያ ማዕከሉ ማለት ነው። ያው እንደምትመለከቱት በጣም ደስ ይላል። የሚገራርም ሽፎኖች ናቸው ያሉት። ሴንተር ይሄ ሴንተር የሴቶች ሴንተር ነው። እንዲሁም የጫማ ሴንተር ማለት ነው። ገበያ ማዕከሉ በነገራችን ላይ ይሄ ብቻ አይደለም፣ ሰፊ ነው። ወደታችን አንድ ሶስት ፓርት አለ፣ ለአሁንም ሁለት ፓርት አለ። በጣም ሰፊ ነው እንደምትመለከቱት። ያንን ደግሞ በተለየ ቪዲዮ ሰራላችኋለሁ እንሻአላ። እንደምትመለከቱት ገበያ ማዕከሉ የፈለጋችሁትን ማግኘት ትችላላችሁ። የፈለጋችሁትን ደግሞ ማዘዝም ትችላላችሁ። እኔ ስልክ ቁጥሬን አስቀምጥላችኋለሁ በቴሌግራም በዋትሳፕ በኢሞ እንዲሁም በኮሜንት እያሳወቃችሁ የትን ቦታ አድርስላችኋለሁ የምትፈልጉትን ማዘዝ ትችላላችሁ ማለት ነው። እና ወንዶች ከዚህ ወዳ ደግሞ የምታዩት የወንዶች አልባሳትም አለ የጫማ ሴንተርም አለ ግማሽ ማለት ነው። እና ይሄ እንደምትመለከቱት በጣም ደስ የሚል ገበያ አሁን ያሉበት ወይንም ያለንበት ማለት ነው። እኔም አለሁበት። በነገራችን ላይ የቤት ቃርልኝ ቪዲዮ ሰራበታለሁ አንድ ቀን ሰፋ አድርጌ ማለት ነው። እስካሁን አልሰራሁበትም። ሰርቼ እለቅላችኋለሁ። እናንተም በተስፋ ጠብቁ እና ውዶች፣ እንደምትመለከቱት እንግዲህ የዛሬው ቪዲዮ ይሄን የሚመስል ነው። ይሄ ደግሞ የሴቶች ጫማ፣ ሎሽ እንዲሁም ሽቶ የተለያዩ ነገሮች አሉ። ይሄ እንደምታዩት የህፃናት ማልባሳት አለ እና ውዶች፣ እንግዲህ ይ እንደምታዩት በጣም ደስ ይላል። ፈርሃን ነው የሚያደርገው። በነገራችን ላይ አንድ ሰው ስራ ሲሰራ ደስተኛ ነው የሚሆነው። ይሄ ደግሞ እንደምትመለከቱ ጓደኛዬ ነው፣ መርከስ ቲዩብ እንሻላ፣ እሱ ጋ ቪዲዮ እንሰራለን። በተስፋ ጠብቁ፣ እንለቅላችኋለን ማለት ነው። እና ይሄ እንደማንዳያችሁት ይሄ በጣም የሚያማምሩ ልብሶች ናቸው ያሉት የሚገራርሙ በጣም የሚያማምሩ ናቸው። እና ሽፎን ማሰራት ከፈለጋችሁ አብሽር፣ ስልክ ቁጥር ብቻ የደወላችሁ ማዘዝ ብቻ የሚጠበቅባችሁ በአማናነት አሰራላችኋለሁ፣ አድረስላችኋለሁ ማለት ነው። መርከዝም ይሰራል ይሄን ነገር። እሱም ጋር አንድ ቪዲዮ ስንሰራ አሳውቃችኋለሁ። ይሄ ደግሞ የወንዶች አልባሳት ጫማ ነው። የሴቶችም አለ፣ የወንዶችም አለ፣ የህፃናትም እንደዚሁ አለ። የሚያማምሩ የሚገረሩም ጫማዎች አሉ እንደምትመለከቱት። ያው ቪዲዮ ቀረብ እያረኩ ባሳያችሁ ደስ ይለኝ ነበር፣ ግን አላደረኩትም። እና ይሄ ሽፎን ደግሞ እንግዲህ ከዚህ ወደ የሽፎን ስራ ነው ያው እንደምታዩት ነው። ይለያል። ሽፎን እንደዚህ የስራ ቦታው ከዚህ፣ እንግዲህ መርጣችሁ እናንተ ያማራችሁትን ማዘዝ ነው፣ ተፈን የሚያስፈልገው እና ወዶች፣ የዛሬው ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ መልካም ሆኖልኝ፣ ደህና ሆኖልኝ፣ አላህ ሰላም ያገናኝን እያልኩኝ በዚሁ እንሰናበት። ወሰላም አለይኩም ወራህመቱላሂ ወበረካቱ